ሕዝቡን ሰላም የሚያውኩ አካላት የሀገርንና የትውልድን እድገት እያቀጨጩ መሆናቸውን የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ አሳሰቡ። መንግስት የሕዝቡን ሰላምና ደህንነት የመጠበቅ ኃላፊነቱን ለመወጣት ሕግ የማስከበር ዘመቻውን አጠናክሮ መቀጠሉንም ገልጸዋል። የክምር ድንጋይና አካባቢው ነዋሪዎች በወቅታዊ የሰላም ጉዳይ ላይ ውይይት አድርገዋል። አዲሱ ተስፋዬ ተጨማሪ አለው። በአማራ ክልል ለረጅም ወራት የዘለቀውን የሰላም ጥያቄዎችን ለመመለስና የህዝቡን ሁለንተና የልማት ችግሮችን ለመፍታት በተለያዩ የክልላችን አካባቢዎች ህዝባዊ ውይይቶች በተጠናከረ መልኩ እየተካሄዱ ይገኛሉ። በደቡብ ጎንደር ዞን የጉና በጌምድር ወረዳና የክምር ድንጋይ ከተማ አስተዳደር ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ከክልልና ከዞን አመራሮች ጋር ውይይት አካሂደዋል። በውይይቱም በጸጥታ መደፍረሱ ምክንያት የልማትና የመልካም አስተዳደር ጥያቄዎች ህዝቡን ለእንግልትና ለምሬት እየዳረጉት መሆኑን ገልጸዋል። ትምህርት ቤት ተዘግቷል። ከ1375 በላይ ሴት ተማሪዎች ያለ ዕድሜያቸው ተገብተዋል ተድረዋል። ይህል ሊያንገበግብህ ይገባል። ትምህርት ከሌለ አገር የለም። ትምህርት ከሌለ ሰላም የለም። እነዚህ ሁሉ የምናያቸው እንቁዎች ሌላ ሊተካባቸው ይገባል። የተማሪ ኃይል ያስፈልገናል። ለምን ትምህርት ይቀራል? ለምን ምሁራን ይወጡ? በእኛ አይደለም እንዴ? በመምህራን አይደለም እንዴ? በካይናቶች አይደለም እንዴ? ደግሞ አሁን ማዳበሪያ ተሰጠ ሲባል ባለበጃጆች መቶ መቶ ብር አስገቡት፣ ለጋሳይ መቶ መቶ ብር እና ይሄ ገበሬ መሮት ዘግኖት እያወቀ እንደማያውቅ መልስ ያልሰጣችሁ በዚህ ጉዳይ ነው። ይህን ጉዳይ ተመልከታችሁ ችግራችን ፍቱልን እንጂ ከመንግስት ጎን ነን። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የህዝቡን ሰላም ለማረጋገጥና የተጀመሩ የልማት ስራዎችን ለማከናወን ከምንጊዜውም በላይ ርብርብ እየተደረገ እንደሚገኝ ገልጸዋል። የተዘጉ ትምህርት ቤቶች ሙሉ በሙሉ እንዲከፈቱ በማድረግ የግብርና ልማት ስራዎቻችን፣ የግብዓት ስርጭትና አቅርቦትን በተሳለጠ በፍትሐዊነት እንዲደርስ በማድረግ የመንገድ መሰረተ ልማቶችን ተደራሽ በማድረግ መንግስት ያስቀመጣቸው የልማት አቅጣጫዎችን እንዲፈጸሙ የማድረግ ተልዕኮ አለብን። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጢም በክልሉ ሰላም እንዲሰፍንና ዜጎች በሰላም ወጥተው በሰላም እንዲገቡ ለማድረግ የሃይማኖት አባቶች ሰላምን በማረጋገጥ በኩል ከፍተኛ ሚና መጫወት እንደሚገባቸው አሳስበዋል። መንግሥት በአንድ ወገን ሕግን የማስከበር ስራውን አጠናክሮ ይቀጥላል። በሌላ ወገን ደግሞ ሕግ ከማስከበር ጎን ለጎን በሰላም ፈቃደኛ ለሆነ ደግሞ በሌላ እጁ ደግሞ ዘርግቶ የሰላም የሃይማኖት መሪዎች፣ የሀገር ሽማግሌዎች አሁን እዚህ ማያችሁ ትልልቅ ሰዎች አላችሁ። ወደ ሰላም መምጣት ይገባ ነው። ምንም እናተርፈው ነገር የለም። በውይይቱ የተገኙት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ በጸጥታ መደፍረሱ ምክንያት በርካታ የትምህርት ተቋማትና አገልግሎት ሰጪ ተቋማት መዘጋታቸውን ገልጸው የሕዝብ አገልግሎት ሰጪ ተቋማትን መሰረት ያደረጉ ጥቃቶችና ጉዳቶች ሊቆሙ እንደሚገባም አሳስበዋል። ዛሬ እኮ ልጆቻችን ትምህርት ቤት እየገቡ አይደለም እና እንዴት ይህን እንደቀልድ እናየዋለን? ይህ እኮ የትውልድ ሞት ነው እኮ ይሄ የግለሰብ የአንድ ሰው የሁለት ሰው ሞት ሳይሆን የትውልድ ሞት ነው የተፈረደበት። መምህራን ሊያስተምሩ ሲሄዱ መምህራን እየታገቱ፣ ጸጥታ ሕግ የማስከበር ሲሄድ የጸጥታ መዋቅር ጥቃት እየደረሰበት፣ ግን ደግሞ የልጆቹ አባት የሆነው አርሶ አደር ይህን በዝምታ እያየ ማለት ይህን ለመታገል ወኔ አቶ ከዚህ በኋላ በቃ ለማለት ወኔ አቶ ልጆቹን ቁጭ ብሎ ለድንቁርና እየዳረገ ይገኛል። መንግስት የተፈጠሩ ችግሮችን በሰላማዊ መንገድ በውይይት እንዲፈቱ ምንጊዜም ፈቃደኛ መሆኑን ያነሱት አቶ በሪሁን የሰላምና የውይይት አማራጭን ተከትለው ወደ ህዝቡ የሚቀላቀሉ ኃይሎችን የልማትና የሰላም ግንባታ ኃይል እንዲሆኑ እየተደረገ ነው ብለዋል። ከ1200 በላይ የሚሆኑ የታጠቁ ኃይሎች ይህን ድል ተጠቅመው በሰላም ገብተዋል። እጅግ እናመሰግናቸዋለን። ትናንትና ባልተገባ መንገድ ባልተገባ ስብከት ተደናግረው ይህንን በተሳሳተ ትግል የተቀላቀሉ ቢሆንም ሁኔታውን ሲያዩት መሬት ላይ እየሆነ ያለውን ሁኔታ ሲያዩት ይሄ ትግል እንደተጠለፈ በዘራፊና ወንበዴ ኃይል እንደተጠለፈ ሲያውቁ አፈሙዛቸውን ዘግዝቀው ሰላም ብለው ገብተዋል። ዛሬ የአማራን ህዝብና መንግስት ለመካስ አብረው ከመንግስት ጎን ሆነው እየሰሩ ይገኛሉ። መንግስትም ለእነዚህ አካላት የሚያስፈልገውን መቋቋሚያ የሚያስፈልገውን ነገር እያደረገ ይገኛል ማለት ነው።